እሺ ቤተሰብ ሰላሳ አንድ ሰው ነው አለው በሰላም ነው ቡቢዬ ቆንጅዬ ነው አሉ ጋሽዬ እኮ ሲጀመር በአካል እኔ በስልክ ደጋፊ ሆኜ ነበረ አንቺ አግናቅ ነው

የምራትን ጉድ ልንገርሽ የምራትን ጉድ ልንገርሽ። ምግብ እየፈለግኩኝ ቤት ውስጥ ጋዝ አልተገጠመም እና እያወራኋት እባክሽ ምግብ ፍለጋ ወጥቼ ነው፣ ግን ሰፈሩ ሱቅ የለም አልኳት። ከዛ ስዞር ፋርማሲ ያገኘው ቅድስቴ ፋርማሲ ያገኘው። ከዛ ውይ ቅድስቴ ፋርማሲ ያገኘው እንደምን ልግዛ ገብቼ ላታለ መከራከያ ገተብግ በቃ

እኔ ለአንቺ ብለኝ ኬፍሲ አግኝቼ የመጣው አልኳ። ጋዝ ልጁ ጋዝ አላስገጣ እሱን ሁሌ ምግብ ኬፍሲ ገዝቼ የመጣው ለነገ